አሌይኩም ወረህመቱላሂ ወበረካቱ ድና፣ የተከበራችሁ የሃዋይ ኢትዮጵል ተከታዮች ቤተሰቦች፣ ሰላም፣ ጤና፣ ስኬት የተረፈረፈ አለ ያድርግላችሁ ምኞቴ ነው። እንደምን ከረማችሁልኝ? ሰላም ናችሁ ወይ እ ደህና ነኝ። አልሐምዱላ ረቢል አለሚን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ቃል በገባሁበት መሰረት መጥቻለሁኝ። ዛሬ የቃሪያ አጫው ወይም ደግሞ ድልስ፣ እዚ ጋር ቃሪያ አለኝ ቃሪያ ማለት ነው። እና እነዚህን እንዴት አድርገን ሰርተን በርበሬ የቃሪያ ጨው ወይም ደግሞ ድልስ የሚባለውን የሚያቃጥልና የሚጣፍጥ ምግብ እንሰራለን ከእንጀራ ጋር የምንበላው ማለት ነው። እና ያው እንጀራ ላይ እንዳያችሁት እሰራላችኋለሁ ብዬ ነበረ። ስለዚህ ቃል በገባውን መሰረት ልሰራላችሁ ብቅ ብያለሁ ማለት ነው እና አሁን እስኪ ነጭ ሽንኩርታችንን እና ጅንጅብላችንን እንጠብና እንላጠውና ቃሪያችንንም እንደዛ እናደራጃለን ማለት ነው። ይሄን ልላጥና እመለሳለሁ ውዴቼ። ይኸው ልጨው ተመልሻለሁ። ጅንጅብሉንም ነጭ ሽንኩርቱንም ልጫቸው ተመልሻለሁ። ጅንጅብላችንን እንደዚህ እንቆርጠዋለን ማለት ነው። ለመፍጫው እንዳያስቸግረን ነው፣ መፍጫውን እንዳያስቸግር ማለት ነው። ስለዚህ እዚህ ሳህናችን ጋር ከተታረኩት፣ ከዛ እዚህ ቃሪያ ቃሪያችን እንደዚህ እናስተካክለውና እናጥባል ማለት ነው። እና እንዴት ነችሁ ልኝ? በተረፈ ሰላም ነች ወይ? በነገራችን ላይ እኔ ማሳያችሁ ማለት ነው። በቃ ባለው ነገር ነው። ከቤታችን ያለውን አሁን በርበሬ ቀይ በርበሬ የደረቀ በርበሬ አናገኝም። የምናገኝም እንኖራለን፣ ግን ፋብሪካ ነው ብዙ የሚጠቀሙት እንጂ ልክ እንደ ሀገራችን የሚያቃጥል በርበሬ አይኖርም። ስለዚህ የሚያቃጥለውን በርበሬ ለመስራት እነዚህ ምን ማድረግ አለብን? ይሄንን እንሰራለን በቤት ባለው ነገር በቃ የምንፈልገውን ነገር አምሮታችንን እንወጣለን ማለት ነው። አያችሁ፣ እንደዚህ ቆርጠውና እንደዚህ ቃሪያ ያው መጣሉ በነገራችን ላይ አረቦች ቃሪያ ያመጣሉ። ስለዚህ ቃሪያ ይጠፋም ብዬ አስባለሁኝ እኔ ጋ መቼም ቃሪያ ይጠፋም፣ እናንተም ጋር ይጠፋም ብዬ ነው የማስበው። ስለዚህ እንደዚህ እንቆርጥና ይሄንን እንፈጫል ማለት ነው እንዴ ብዙ ሰዓት ሊይዝ ቢኖር ቶሎ የሚጨርስ መስሎ የነበር ግን ትንሽ ሰዓት እየያዘብኝ ነው ማለት ነው። ደቂቃዎች እየቆጠረ ነው። ሶስት ደቂቃ አይ ብዙ አይደለም። እንደዚህ ያረገና እንደዚህ ያፈጥናል። አያችሁ እንደውም ከቢላው ማለት ነው። እያፈጠረኝ አልመሰለኝም፣ ቢላው የድምብላል ቅጠል ቢኖር አሪፍ ነበር። ግን የድምብላል ቅጠል የለኝም። ያው ባለይ ነው የምሰራው፣ ብያችኋለሁ። እናንተ የድንብላል ቅጠል ካለ ኮረሪማ ካለ፣ ኮረሪማ እንኳ አይኖርም እርግጠኛ ነኝ፣ ግን ሌላ ከበርበሬ የሚገቡ ነገሮች ከቤት ውስጥ ካሉ እነሱን ጨምራችሁ መፍጨት ትችላላችሁ። እንዴ ምን ነው ዛሬ። እና ይሄ ይበቃኛል አሁን ለኔ፣ አያችሁ፣ ይሄ ይበቃኛል ለእኔ ብቻ ስለሆን ማለት ነው እና ይህን ቅብ አድርገውና እዚህ ሰሃኑ ጋር አድርገዋለሁ። አያችሁ ይሄ ዝንጅብልና ነጭ ሽንኩርት፣ ከዛ ቃሪያውን ጨመርኩት ይሄው ከዛ እኔ መፍጫ ያለኝ ይሄ ነው። በዚህ ብትቆርጡት ይሄን ግን አሪፍ ነው። እንደዚህ በቢላ ማለት ነው። አልፈጭልኝ ሊበር ይሆን እንዴ መፍጫው። ቆርጬ ነበር እስከ ዛሬ የምጠቀመው ግን እኔ ዛሬ አላውቅም። ዝም ብያረኩት። በቃ እየችው ያው ያችሁ ጅንጅብሉና ነጭ ሽንኩርቱ ከዛ ምንድነው የምናደርገው? ጨው ጨው እናደርግና ክድን አድርገን እንፈጨዋለን ማለት ነው። ይኸውላችሁ እዚህ ውስጥ ጨምሬዋለሁኝ። ቢስሚላህ አልፈጫውም መቆረጥ ነበረ። ዲቅቅ ድግግ አርጋች ቁረጡት እናንሆ ማለት ነው። እኔ ግን ትንሽ ስላልቆረጥኩት አልፈጨልኝም። እስኪ ቆይ ዘይ ትንሽ ላርግበት ማለት ነው። ዘይ ዘይቱን አርጉበት። እንደዚህ አይነት ነገር ስፈጩ ዘይ ዘይቱን አርጉበት እንዳይበላሽባችሁ ማለት ትንሽ እየ ነው። ይሄው አይታይም። የእንዴ ሹርባ ማንኪያ ያክል ነው ዘይ ዘይት ያደረኩበት እና ፈጭቼው እመለሳለሁ እሺ ውዶችዬ ይጠናጠናል፣ ይለባል ለባል እና አሁን የሆነ ሳህን ላይ ጥያቄው ጠፋው። እንደችን እያዘጋጀው ነበረ የምናደርግበት እቃ ማለት ነው። ይሄው አጥቢያት አለው። ስለዚህ እንደዚህ ሁሉ ላረጋትና እዚች ውስጥ አረገዋለሁ። በደንብ ፍጭት ለምን እስከሚልላችሁ ይሄኛውን እፈልገዋለሁ። ይሄን ደግሞ ሌላ እንሰራለን። እቺን እንደዚህ ክድናር ግን ፍሪጅ ውስጥ ቁጭ እናረጋታለን። ይሄ ፋብሪካ ነው፣ አያችሁ። ምንም አይለባለብም ማለት ነው። አሁን ምን እናደርጋለን መሰላችሁ? ቀዩን ከፈለግን ቀይ እንዲሆንልንም ወይም እንዲለበልብል ሁለቱንም ከፈለግን ሁለቱንም ከፈለግን አሁን ምን ሁለት ማንኪያ ሁለት ማንኪያ ረኩኛ፣ እዚህኛው አያችሁ፣ አቀላቀለዋለሁ በደንብ አድርጌ። አያችሁ ይህን እንዴት እንደሚጣፍጥ እንደሚያቃጥልም ነግራቸዋል። ሲልም እንደዚህ አድርገን ይሄ እንግዲህ ሁለቱም በርበሬ ናቸው ማለት ነው ውዶችዬ። ይህን ያዘጋጀነው አላ ቪዲዮን አቋርጬ ነበረ። እስኪ ይታያቸዋል። አያችሁ ይሄን አሁን በተመሳሳይ እቃ ውይ! እንዴት እንዳቃጠበ ይበልቸው። ውይ ውይ ውይ በጣም ነው የሚጣፍጠው፣ ግን ያቃጥላል። ተቃጥዬላችኋለሁ። አያችሁ፣ በጣም ነው ያቃጥለኝ። ይሄው ይሄ ከ ይሄን በቀዩ ይሄ ደግሞ አረንጓዴው ማለት ነው። እነዚህናም ፍሪጅ ውስጥ ቁጭ አደርጋለሁ ስፈልግ እንጀራ ምናምን ላይ ስቀባ በቅቤ ጋርጌ። ቅቤ ደግሞ እንዴት እንደምሰራ አሳያችኋለሁ፣ እንግዲህ ቀጣይ ቪዲዮ። ተቃጥዬላችኋለሁ። ወይኔ ወይኔ! በጣም ነው የሚጥመው ግን ያቃጥላል። ስለምትከታተሉኝ አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ አርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም፣ ጤና፣ ስኬት የተረፈረፈ አላያርግላችሁ ምኞቴ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።